ሕወሓት እየዛተብን ነው ሲሉ ኮሎኔል ደመቀ የሚመሩት ኮሚቴ ክስ አሰማም። ሕወሓት ወልቃይትን ለመውረር እየተዘጋጀ ነው ሲሉም ከሰዋል። በሳምንቱ መጀመሪያ በሱዳን የሚንቀሳቀሱ የሕወሓት ታጣቂዎች በወልቃይት ተወላጆች ላይ ጥቃት ፈጽመዋል ያሉም ሲሆን በጉዳዩ ላይ ከአራት ኪሎ ጋር እንደሚመክሩበት አሳውቀዋል። እናስደምጣቸዋለን። የፋኖ ታጣቂዎች በኦሮሚያ ክልል ወለጋ የክልሉ ሚሊሻዎች ላይ ጥቃት ከፍተው ሰዎችን መግደላቸው ተሰማም። በወሮግሩ ወለጋ የፋኖ ታጣቂዎች ፈጽመውታል የተባለው ጥቃት እያነጋገረ ሲሆን በጥቃቱም ከኦሮሚያ የጸጥታ ኃይሎች ባለፈ ንጹሃን ተገድለዋል ተብሏል። የፋኖ አባላት በአካባቢው በነበሩ ሚሊሻዎች ላይ ድንገተኛ ጥቃት ከፍተው ነበር ሲልም አዲስ ስታንዳርድ ተዘግቧል። እንመለስበታለን። በአማራ ክልል ሌላ ዙር የጦርነት ዝግጅት እየተደረገ ነው። ባለፈው ሳምንት የክልሉ መንግስት በተከታታይ የአድማ ብተና ኃይሎችን ያስመረቀ ሲሆን፣ በተመሳሳይ መከላከያ ሠራዊትም ወታደሮችን እያስመረቀ ነው። በዛሬው ዕለትም በብር ሸለቆ ወታደሮችን አስመርቀዋል። ይህም አዲስ የጦርነት ዝግጅት ነው ወይ እየተባለ ነው። እንመለስበታለን። ጤና ይስጥልኝ ውድ አንድ አፍታ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ አይረሳችሁ። ከአንድ አፍታ መደመጥ አለባችሁ ያላቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ሕወሓት እየዛተብን ነው ሲሉ ኮሎኔል ደመቀ የሚመሩት ኮሚቴ ክስ አሰማም። ሕወሓት ወልቃየትን ለመውረር እየተዘጋጀ ነው ሲሉም ከሰዋል። በሳምንቱ መጀመሪያ በሱዳን የሚንቀሳቀሱ የሕወሓት ታጣቂዎች በወልቃየት ተወላጆች ላይ ጥቃት ፈጽመዋል ያሉም ሲሆን በጉዳዩ ላይ ከአራት ኪሎ ጋር እንደሚመክሩበትም ማሳውቀዋል። በነ ኮሎኔል ደመቀ ዘውዱ የሚመራው የወልቃየት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ በዛሬው ዕለት አንድ መግለጫ አሰራጭተዋል። ኮሚቴው በመግለጫው ሕወሓት ወልቃየትን ለመውረር እየዛተ ነው ሲል ከሶ ይህንን ጉዳይ የፌዴራል መንግስትና ዓለም አቀፍ ተቋም ለማቋቋማት ይወቁልኝ ብለዋል። ኮሚቴው በመግለጫው ህዋት የወልቃየት ጠገዴን ህዝብ ለመውረር ቀን ከሌት እየዛተ ይገኛል ሲል ከስቶታል። የፕሪቶሪያ የሰላም ስምምነት ወልቃየት ጠገዴ ጠለምት ጠለምትና ራያ አወዛጋቢ ቦታ ተብለው መጠቀሳቸውን ያልተቀበለው ህዋት ለወረራ እየተዘጋጀ ነው የሚሉት እነ ኮሎኔል ደመቀ ከሰሞኑ በሱዳን የህዋት ታጣቂዎች የወልቃየት ተወላጆች ላይ ያነጣጠረ ጥቃት ፈጽመዋል ብለዋል። ህዋት ዛሬም በወልቃየት ጠገዴ ጎንደር አማራዎች ላይ የዘር ማጥፋት ውንጀላውን የሚቀጥለው መግለጫው ህዋት በህዝብ ትግል ከወልቃየት ጠገዴ ቢባረርም ዛሬም ጠ ገዴ ጎንደር አማራ ተወላጅ የሆኑ ሰዎችን ሱዳን ውስጥ በማንነታቸው ለይቶ እየገደለ ነው ሲል ከሶታል። ከዚህ በተጨማሪም ህወሓት ዛሬም በደል እየፈጸመብን ነው ብለዋል። ቡድኑ ወልቃይትን ዳግም በኃይል ለመያዝ ያልጎተተው ሴራ፣ ያልፈነቀለው ድንጋይ የለም ሲል የሚቀጥለው መግለጫው ሱዳን በሚገኘው የታጣቂ አንጃ አማካኝነት በወልቃይት ጠገዴ ጎንደር አማራ ተወላጆች ላይ ጥቃት ፈጽሟል ብለዋል። በቀጣይ በጉዳዩ ዙሪያ ካዓለም አቀፉ ማህበረሰብና ከሰብዊ ከሰብአዊ መብት ድርጅቶች ጋር እንደሚመክርበትም ገልጿል። ህወሓት በሱዳን እየፈጸመ የሚገኘው ጥቃት ዳግም ወደ ወልቃይት ጠገዴ ቢገባ ትናንቱ የባሰ ግፍ እንደሚፈጽም ማሳያ መሆኑን ኮሚቴው ጠቁሟል። የፋኖ ታጣቂዎች በኦሮሚያ ክልል ወለጋ የክልሉ ሚልሻዎች ላይ ጥቃት ከፍተው ሰዎችን መግደላቸው ተሰማም። በሆሮ ግሩ ወለጋ የፋኖ ታጣቂዎች ፈጽመውታል የተባለው ጥቃት እያነጋገረ ሲሆን በጥቃቱን ከኦሮሚያ የጸጥታ ኃይሎች ባለፈ ንጹሐን ተገድለዋል ተብሏል። የፋኖ አባላት በአካባቢው በነበሩ ሚልሻዎች ላይ ድንገተኛ ጥቃት ከፍተው ነበር ሲልም አዲስ ስታንዳርድ ዘግቧል። የፋኖ ታጣቂዎች ናቸው የተባሉ ታጣቂዎች በወለጋ የሚፈጽሙት ጥቃት አሁንም የሚያነጋግርና ጥያቄ የሚያጭር መሆኑን ቀጥሏል። ባለፈው ሳምንት በወለጋ ሆሮ ግድሩ የተፈጸመው ጥቃትም ተጨማሪ ጥያቄን ፈጥሯል። የጀርመን ድምጽ የአማርኛው ዝግጅት ክፍልና አዲስ ስታንዳርድ የተለያዩ ዘገባዎችን በጉዳዩ ላይ ይዘው ወጥተዋል። በሆሮ ጉሩ ወለጋ ዞን አቤ ዶንጎሮ ወረዳ ውስጥ ታጣቂዎች ባደረሱት ጥቃት የጽጥታ ኃይሎችን ጨምሮ የ21 ሰዎች ሕይወት ማለፉን የአካባቢው ነዋሪዎች ተናግረዋል። አዲስ ስታንዳርድ ዛሬ ባሰራጨው ዘገባ ባለፈው ሐሙስ በተፈጸመው ጥቃት የተገደሉ ሰላማዊ ሰዎች መሆናቸውን አመላክቷል። አንድ የአካባቢው ነዋሪ ለዜና ምንጩ የፋኖ ታጣቂዎች ባለፈው አርብ ወደ መንደራችን በመምጣት የመንደሩን ጸጥታ በሚያስጠብቁ ሚሊሻዎች ላይ ተኩስ ከፈቱ፣ ከዛም የተኩስ ድምፅ ሰምተው ወደ ቤታቸው በመሸሽ ላይ የነበሩ እንዲሁም ተደናግጠው ከቀያቸው ሲሸሹ የነበሩ ሰዎች በጥይት ተመቱ ሲሉ ገልጸዋል። አክለውም ከጸጥታ አካላት አልፎም በሰላማዊ ሰዎች ላይ ጭምር በተከፈተ ጥቃት ቢያንስ ሀያ ሰዎች በአሰቃቂ ሁኔታ ተገድለዋል ሲሉ ገልጸው ሌሎች በርካታ ሰዎች መቁሰላቸውና ሶስት ነዋሪዎች ደግሞ ወዴት እንደተወሰዱ እንደማይታወቅ ተናግረዋል። የአቤ ዶንጎሮ ወረዳ ምክትል አስተዳዳሪ አቶ አያና ዋቂ ጉዳዩን በተመለከተ ለአዲስ ስታንዳርድ በሰጡት አስተያየት የፋኖ ጽንፈኞች በአንድ ቀን በፈጸሙ ጥቃት ሀያ ሰዎችን ተገድለዋል ሲሉ ገልጸው ነገር ግን በሁሉም የአማራ ተወላጆች ላይ ጣት መቀሰር ትክክል አይደለም ብለዋል። በብሔር አማራ ያልሆኑ ነገር ግን ልጆች ሰዎቻቸው ወደ ጫካ በመግባት ህዝቡን ሲገድሉና ሲዘርፉ የነበሩ ናቸው። ከአማራ ክልል ከመጡ ፋኖ ታጣቂዎች ጋር በመሆን እንዲህ አይነት ወንጀል እየፈጸሙ ያሉት ብለዋል። ይሁን እንጂ ዶቼ ቬለ በሰላማዊ ሰዎች ላይ ስለተፈጸመው ጥቃት ይዞት በወጣው ዘገባ ጥቃት አድራሾቹ የታጠቁ ኃይሎች ከመሆናቸው ውጭ ማንነታቸውን አልጠቀሰም። ጥቃቱ የተጀመረው ባለፈው ሳምንት ሐሙስ አመሻሽ ላይ መሆኑን የጠቀሰው ዘገባው በዕለቱ በወረዳው ቱሉ ሞቲና ኩሳ በሚባሉ ቦታዎች ላይ ጥቃት መድረሱን ነዋሪዎች ነግረውኛል ብለዋል። በጥቃቱ በስምሪት ላይ የነበሩ የመንግስት የጸጥታ ኃይሎችን ጨምሮ ሰላማዊ ሰዎች ሕይወት ማለፉንም ዘገባው አመላክተዋል። እንዲሁም ባለፈው ቅዳሜም በሞተር ብስክሌት ሲንቀሳቀሱ የነበሩ ሰዎች ላይ በተፈጸመ ጥቃት ከፍተኛ የአካል ጉዳት ደርሶባቸዋል ብሏል። አዲስ ስታንዳርድ ባስነበበው ዜና በጥቃቱ የተገደሉ ሀያ ሰላማዊ ሰዎች መሆናቸውን በመጥቀስ በጥቃት አድራሾቹ ታጣቂዎች ሶስት ሰዎች ታግተዋል ብሏል። የአካባቢው ባለስልጣናት ጥቃት አድራሾቹ የፋኖ ታጣቂዎች ናቸው ብለውኛል ያለው የዜና ምንጩ መከላከያ በአካባቢው ተሰማርቶ እርምጃ እየወሰደ መሆኑን ጠቁሟል። በተለያዩ ጊዜያት የበርካታ ንጹሃን ሰዎች ሕይወት ማለፉን የገለጹት የወረዳው ምክትል አስተዳዳሪ አቶ አያና ካለፈው ዓመት ጀምሮ በአካባቢው መንግስት ተደራጅተው በሰላማዊ ሰዎች ጥቃት የሚፈጽሙ ታጣቂዎች ላይ ጠንከር ያለ እርምጃ እየወሰደ ነው ብለዋል። ይህም እርምጃ በዚህ የማይቀጥል ከሆነ የብዙ ሰዎች ሕይወት መጥፋቱ ሊቀጥል እንደሚችል ጠቁመዋል። መንግስት የወሰደው እርምጃ በጣም ጠንካራ ስለነበር እንደ ዘረፋ፣ ቤት ማቃጠልና ግድያ ያሉ ወንጀሎች ቀንሰው ነበር። ነገር ግን መከላከያ ሰራዊት ከአካባቢው ከወጣ ቀን ጀምሮ የሚገደሉ ሰዎች ቁጥር በየቀኑ እየጨመረ ነው ብለዋል። እንደ አካባቢው ባለስልጣናት ገለጻ ጥቃቱ ፈጽመዋል የተባሉት በአማራ ፋኖ የሚደገፉት በወለጋ ቀጠና የሚንቀሳቀሱ የፋኖ ክንፍ ታጣቂዎች ጋር መከላከያ እየተዋጋ ነው። ይሁን እንጂ ታጣቂዎቹ መከላከያ በአካባቢው ስምሪት ወስዶ ለውጊያ ሲሰማራ በመደበቅ ተመልሶ ሲወጣ ጥቃት ያደርሳሉ ሲሉም ባለስልጣኑ የፋኖ ታጣቂዎችን ወንጅለዋል። በአካባቢው ለዓመታት የዘለቀ የሰላማዊ ሰዎች ግድያ መኖሩ የሚታወቅ ሲሆን ቀደም ሲል የነበረው አማራ ላይ ያነጣጠረው ጥቃት አሁን ላይ በአንጻራዊነት ጋብሏል። በሌላ በኩል ደግሞ በአካባቢው ራሳችንን ከጥቃት እንከላከላለን ብለው የሚንቀሳቀሱ የአማራ ተወላጆች ወደ ፋኖ እንቅስቃሴ መግባታቸው አካባቢው የግጭት ቀጠና እንዳደረገው ይነገራል። አሁን ላይ አካባቢው በአንድ በኩል የፋኖ ክንፍ ታጣቂዎች፣ በሌላ በኩል ደግሞ የኦሮሞ ነጻነት ሰራዊት በየፊናቸው እንደሚንቀሳቀሱ መረጃዎች ያመላክታሉ። የመንግስት የጸጥታ ኃይሎች በአካባቢው ከሚንቀሳቀሱ ከሁለቱም የታጠቁ ኃይሎች ጋር እንደሚዋጉ መከላከያ ከዚህ ቀደም ያወጣቸው መረጃዎች ይጠቁማሉ። በአማራ ክልል ሌላ ዙር የጦርነት ዝግጅት እየተደረገ ነው። ባለፈው ሳምንት የክልሉ መንግስት በተከታታይ የአድማ ብተና ኃይሎችን ያስመረቀ ሲሆን በተመሳሳይ መከላከያ ሰራዊትም ወታደሮችን እያስመረቀ ነው። ዛሬ ዕለትም በብር ሸለቆ ወታደሮችን አስመርቋል። ይህም አዲስ የጦርነት ዝግጅት ነው ወይ እየተባለ ነው። ሁለት ዓመቱን ያስቆጠረው የአማራ ክልሉ ጦርነት ዘርፈ ብዙ ቀውሶችን እያስከተለ ቀጥሏል። ባለፉት ወራት በመጠኑ ጋብ ብሎ የነበረው የክልሉ ውጊያ አንዳንድ የፋኖ አደረጃጀቶች ዘመቻ አንድነት ሲሉ ዘመቻ ማወጃቸውን ተከትሎ በክልሉ ውጊያዎች ሌሎች ሀገር ሽተዋል። በአሁኑ ወቅት ከጎንደር ጫፍ እስከ መሃል ጎጃም፣ ከሽዋ እስከ ወሎ ድረስ ውጊያዎች ተቀጣጥለዋል። ውጊያው በአራቱም የክልሉ አካባቢዎች እንደቀጠለ ሲሆን በርካቶች ጦርነቱ በድርድር እንዲፈታ ውትውታዎችን አላቆሙም። ሆኖም የክልሉ ወታደራዊ ግጭት እንደሚቀጥል ምልክቶች እየታዩ ነው። የክልሉ መንግስት የክልሉን የጸጥታ ቀውስ እንዲፈቱ ተልዕኮ የተሰጣቸው የአድማ ብተና አባላት ባለፈው ሳምንት አስመርቋል። ዛሬ ደግሞ መከላከያ ሰራዊቱ በብር ሸለቆ በርካታ ቁጥር ያላቸው ወታደሮችን አሰልጥኖ አስመርቋል። ይህም በበርካቶች ዘንድ ተጨማሪ የጦርነት ዝግጅት ተደርጎ ተወስዷል። የብር ሸለቆ መሰረታዊ ወታደራዊ ማሰልጠኛ ትምህርት ቤት በዛሬው ዕለት 41ኛ ዙር መሰረታዊ ወታደሮችን አስመርቋል። በመረቃ ስነ ስርዓቱ ላይ የተገኙት የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ሰራዊቱ ውጤታማ ግዳጆችን መወጣት እንዲችል ተደርጎ እየተዋቀረ ነው ብለዋል። ጀነራል ብርሃኑ በቀለ ደግሞ ጠላት ሲሉ የጠሯቸውን አካላት እቅድ አስቀድመን እንወቅ የሚል ሐሳብ ሰጠዋል። ጀነራሉ ከውስጥም ከውጭም የሚሰነዘሩባትን የጥቃት እጆች ለመከላከል ብሎም ለማክሸፍ የጠላትን ፍላጎት ቀድሞ መረ መረዳትና እንግበው የመጡትን አገርን የማፍረስ ተልኮ ማክሸፍ ይገባል ነው ያሉት። በእንዲህ መልኩ የመከላከያ ሰራዊቱን የማጠናከር ስራዎች ቀጥለዋል። ሰራዊቱ እየተዘጋጀ ያለው ከውስጥም ከውጭም ላሉ ኃይሎች እንደሆነ የሰራዊቱ አመራሮች ይናገራሉ። መከላከያ በአገር ውስጥ ከአማራና ከኦሮሚያ ታጣቂዎች ጋር እየተዋጋ ሲሆን፣ ከውጭ ደግሞ ከኤርትራ ጋር ውጥረት ውስጥ መግባቱ ይታወቃል። ይህ ሀንጋሪ መንግስት ከዓለም አቀፉ የወንጀል ፍርድ ቤት ለመውጣት መወሰኑን አስታወቀ። በሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን መንግስት ውስጥ ከፍተኛ ባለስልጣናት የሆኑት ገርጊል ጉሊያስ ይህንን ውሳኔ ይፋ ያደረጉት በዓለም አቀፉ የወንጀል ፍርድ ቤት የስር ማዘዣ የወጣባቸው የእስራኤል ጠቅላይ ሚኒስትር ኔታናሁ ለመንግስታዊ ጉብኝት ወደ ሀገሪቱ ከገቡ ከሰዓታት በኋላ ነው። የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ የሆኑት ገርጊል በማህበራዊ ትስር ገጻቸው በአሰራጭው ጽሁፍ ሃንጋሪ ከዓለም አቀፉ የወንጀል ፍርድ ቤት ትወጣለች ብለዋል። መንግስት ህገ መንግስታዊና ዓለም አቀፍ የህግ ማቀፎችን በመከተል ሐሙስ እለት ከፍርድ ቤት አባልነት የመውጣት ሂደቱን ይጀምራል ሲሉ የሀገሪቱ መንግስት ውሳኔ አስታውቀዋል። የሀገሪቱ ጠቅላይ ሚኒስትር ኦርባን ለኔታናዊ የጉብኝት ግብዣ ያቀረቡት የእስራኤሉ ጠቅላይ ሚኒስትር ህዳር ወር ላይ ማዘዣ እንደወጣባቸው ነበር። ኦርባን ይህ ፍርድ ቤት ውሳኔው በሀገሪቱ ውስጥ ምንም ተፈጻሚነት እንደማይኖረውም ተናግረው ነበር። የዓለም አቀፍ ፍርድ ቤት ዳኞች ህዳር ላይ የእስር ማዘዣ ያወጡት ኔታናሁ በእስራኤልና ሐማስ ጦርነት ተፈጽመዋል ለተባሉ የጦር ወንጀሎች እንዲሁም በሰብአዊነት ላይ የተፈጸሙ ወንጀሎች የወንጀል ኃላፊነት ማግኘት እንዳለባቸው ለማመን የሚያስችል ምክንያታዊ መሠረቶች መኖራቸውን በመግለጽ ነው። ኔታንያሁ ይህንን የፍርድ ቤት ውሳኔ ጸረ ሴማዊነት ሲሉ ተቃውመውታል። ሃንጋሪ ከ125ቱ የዓለም አቀፍ የወንጀል ፍርድ ቤት መስራች አባል አገር አንዷ ነች። አሜሪካ፣ ሩሲያ፣ ቻይናና እስራኤል እንዲሁም ሌሎች አገራት ፍርድ ቤቱ በግዛታቸው ውስጥ ስልጣን እንዲኖረው እውቅና አልሰጡም። ዓለም አቀፉ የወንጀል ፍርድ ቤት የተመሰረተበት የሮም ስምምነት አባል በሆኑ ግዛቶች ውስጥ በሚፈጸሙ የዘር ማጥፋት፣ በሰብአዊነት ላይ የተፈጸሙ ወንጀሎች እንዲሁም የጦርነት ወንጀሎች የተወነጀሉ አካላትን የመክሰስ ስልጣን አለው። እስራኤል ዓለም አቀፉ የወንጀል ፍርድ ቤት በግዛቷ ውስጥ ስልጣን አትቀበልም። ይሁን እንጂ ፍርድ ቤቱ እንደ አውሮፓውያን አቆጣጠር በ2021 ባሳለፈው ውሳኔ በወረራ ስር ባለው ዌስት ባንክ፣ ምስራቅ ኢየሩሳሌምና ጋዛ ስልጣን እንዳለው ገልጿል። ፍርድ ቤቱ ይህንን ውሳኔ ያሳለፈው የተባበሩት መንግስታት ዋና ጻፊ ፍልስጤማውያን በአባልነት በመቀበላቸው ነው። ሃንጋሪ ከፍርድ ቤቱ የአባልነት ስምምነት ለመውጣት መወሰኗን በጽሑፉ ለተባበሩት መንግስታት ዋና ጻፊ ማሳወቅ ይጠበቅባታል። ፍርድ ቤቱን ባቋቋሙ የሮም ስምምነት አንቀጽ 127 መሰረት ከአባልነት የመውጣት ጥያቄ ተፈጻሚ የሚሆነው ከአንድ አመት በኋላ ነው። በእስራኤሉ ጠቅላይ ሚኒስትር ላይ ማዘዣ የወጣ በመሆኑ በተለመደው አሰራር መሰረት የአንጋሪ ባለስልጣናት ኔታናሁን አስረው በሄግ ለሚገኘው ፍርድ ቤት መስጠት ነበረባቸው። ይሁን እንጂ አባል አገራት ሁልጊዜም ፍርድ ቤቱ የሚያስተላልፋቸውን ትዕዛዞች ላይፈጽሙ ይችላሉ። የአሜሪካ መንግስት ውሳኔውን እንደማይቀበለው ያስታወቀ ሲሆን ኔታናሁም ከህዳሩ ስር ማዘዣ በኋላም ሀገሪቱን ጎብኝተዋል። ኔታናሁ ዛሬ በአንጋሪ አደ ያደረጉት ጉብኝት ከዚህ ትዛዝ ወዲህ ወደ አውሮፓ ያደረጉት የመጀመሪያ ጉዞ ነው። የእስራኤሉ ጠቅላይ ሚኒስትር ሃንጋሪ ሲደርሱ የሀገሪቱ መከላከያ ሚኒስትር ክሪስቶስ ሳላይ በቡዳፔስት አየር ማረፊያ ተገኝተው አቀባበል አድርገውላቸዋል። የእስራኤሉ ጠቅላይ ሚኒስትር ከአውሮፕላን ሲወርዱ ወታደሮች በቀይ ምንጣፍ ዙሪያ ተደርድረው ነበር። ኔታንያሁ በሃንጋሪ ጉብኝት እያደረጉ ያሉት እስራኤል ሐማስ ላይ ጫና ለማሳደር በጋዜ የምትፈጽመውን ጥቃት ባጠናከረችበትና አዲስ ወታደራዊ ኮሪደር እየመሰረተች ባለበት ወቅት ነው እስራኤል በፍልስጤም ግዛት ላይ የሚፈጽማቸው ጥቃቶች ብዙዎች መገደላቸውንም እየተዘገበ ነው።